የኢትዮጵያ ኤሌክትሪክ ኃይል ከተለያዩ የኃይል ምንጮች የኤሌክትሪክ ኃይል ያመነጫል። ያመነጨውንም ኃይል በከፍተኛ ኃይል አስተላላፊ መስመሮች አጓጉዞ ማከፋፈያ ጣቢያዎች ያደርሳል። ማከፋፈያ ጣቢያዎችም ያልተቆራረጠ የኤሌክትሪክ ኃይል ለደንበኞች ለማቅረብ ያስችላቸው ዘንድ የጣቢያዎችን አቅም የማሻሻልና የማዘመን ስራዎች ይከናወናል። በአሁኑ ሰዓት የኢትዮጵያ ኤሌክትሪክ ኃይል በአብዛኞቹ የማከፋፈያ ጣቢያዎች የማሻሻያና የማዘመን ስራዎችን በመስራት ላይ ይገኛል። ከእነዚህ የማዘመን ስራዎች መካከል የጂአይኤስ ብሬከር ቅየራ አንዱ ነው። የሻሸመኔ የሰብ ስቴሽን ባለመሰረሰ ሁለ 315 ኬቪ የኃይል ማከፋፈያ ጣቢያ ሲሆን ከዋከና ሻሸመኔ፣ ከአዳሚቱል ሻሸመኔ እንዲሁም ከዋሳ ሻሸመኔ፣ ከአላባ ሻሸመኔ ኢንተርኮኔክትድ የሆነ ሰብ ስቴሽን ነው። የመጫን አቅሙም የሻሸመኔ ሰብ ስቴሽን ባለመሰረሰ ሁለት ሁለት ፓወር ትራንስፎርመር ያለው አንደኛው አምሳ የሚቬ ሌላኛው ደግሞ 25 የሚቬ ነው። አምሳ የሚቬው መጫን ከሚችለው 40 ሜጋዋት እስከ 30 ሜጋዋት እየጫነ የሚገኝ ነው። ሌላኛው ሁለተኛው ፖወር ትራንስፖርት ደግሞ 25 ኤምቪኤ ሲሆን መጫን ከሚችለው 25 ኤምቪኤ ፖወር እስከ 15 ሜጋዋት እየጫነ የሚገኝ ትራንስፎርመር ነው ያለው። እንዳጠቃላይ የሻሸመኔ ሰብስቲሽን ዘጠኝ አውትጎይንግ ጎንግ ባለ 15 ኬቪ ያለው እና 33 3 አውት ጎይንግ ያለው ሰብስቲሽን ነው። ሰብስቲሽኑ ለሻሸመኔ እና ለአካባቢው አጠቃላይ እስከ 50 ሜጋዋት እየሰጠ የሚገኝ ሰብስቴሽን ነው። የይርጋዓለም ቁጥር አንድ ማከፋፈያ ጣቢያ እጅግ በጣም ብዙ አመታት ከቆዩ ጣቢያዎች ውስጥ የሚመደብ ነው። ኦልሞስት ከ40 አመት በላይ በማገልገል ላይ የሚገኝ ማከፋፈያ ጣቢያ ነው እና አሁንም በማገልገል ላይ ነው የሚገኘው። ረዘም ያሉ አመታትን የቆየ ጣቢያ ነው ማለት ይቻላል። በዋናነት የይርጋለም ቁጥር አንድ ሰብስቴሽን የሚቀበለው ከዚህ ከይርጋለም ቁጥር ሁለት ሰብስቴሽን ነው። 132 ኬቪ ነው የሚቀበለው። አንድ ትራንስፎርመር አለን። 132 በ3315 ስሪዋይንዲንግ ትራንስፎርመር ነው ያለን። በዛ አማካኝነት እዚህ አካባቢ ላይ ለሚገኙ ከተሞች የኃይል አቅርቦት እያቀረበ እንገኛለን። ድርጅታችን ውስጥ ቀደም ያሉት ሰብስቴሽኖች በኤር ኢንሱሌትድ እና ቫኪዩም ወይም ኦይል ሰርኪት ብሬከሮች እንጠቀም ነበረ። አሁን ግን ዘመኑን ባማከለ መልኩ ወደ ጂአይኤስ ሰርኪት ብሬከሮች፣ ስዊች ጊሮች እየቀየርን እንገኛለን። የድሮዎቹን በምንጠቀም ሰዓት በተደጋጋሚ በሚከፍቱበት ሰዓት ዘይታቸውን መቀየር፣ ለሜንቴናንስ ብዙ ጊዜ መውሰድ በሜንቴናንስ ብዙ ጊዜ መውሰድ በሚወስድ ጊዜ ደግሞ በተደጋጋሚ ኢንተራፕሽኖች ይፈጠራሉ ማለት ነው። በዛ ሰዓት ድርጅታችን ከያዘው መርህ ውጪ አውቴጅ ታይማችን እየበዛ ማግኘት ያለብንን ገቢዎች እያጣን ነበረ ማለት ነው እና በዚህ ጋር በሚሰራበት ሰዓት ኦፕሬተሮችም በሚሰሩበት ሰዓት በጣም ይቸገሩ ነበረ ማለት ነው እና አሁን ይሄ ጂይስ እየተቀየረን ስለሆነ ማለት ነው እንደምታዩት ለሲልድ ነው። ሲልድ ስለሆነ ምንም አይነት ወደ ኢንቫይሮንመንት የተጋለጠ ስላልሆነ አርክ የምናጠፋበትም ጂአይኤስ ማለት ጋስ ሱሌትድ ሰልፈር ሄክሳፍሎራይድ የሚባል ጋስ ነው። በዛ ነው አርክ የምናጠፋውና በጣም ሌተስት የሆነ ቴክኖሎጂ ነው። እንደምታዩት በጠባብ ቦታ ላይ ብዙ ብሬከሮችን ማስቀመጥ ይቻላል። ከቦታ አንጻር፣ ከሜንቴናንስ አንጻርም ሜንቴናንስ ፍሪ በሚባል ደረጃ ሎ በሚባል ደረጃ ነው ከሌሎቹ አንጻር ሲታይ ወጪዎቹ በዋናነት እዚሁ ላይ ይርጋዓለም ከተማ እንሰጣለን፣ 15 ኬቪ። እንደገና ደግሞ እዚሁ አቦስቶ እና እዚሁ አንፈራራ የምትባል ገጠር ከተማ አለች፣ ለእሷም እንሰጣለን። 33 ኬቪ ደግሞ ወጪ መስመሮች አሉ፣ አንድ ዴዲኬትር ላይን እና ሁለት የገጠር ከተሞች አሉን። በአጠቃላይ ወደ 67 የሚሆኑ መስመሮች አሉ ማለት ነው። አሁን ላይ ገና ሙሉ በሙሉ ተቀይሯ ማለት አይቻልም። የስራ ሁኔታው ገና እየተከናወነ ነው ያለ ፕሮጀክቱ እንግዲህ ለወደፊቱ ካለቀ በኋላ አሪፍ ይሆናል ብለን እናስባለን። የአንዳንድ ወጪ መስመሮች ከረንት ትራንስፎርመር ኦቨርሎድ እያደረገ ያለበት ሁኔታ ስላለ እሱ ስራ ተጠናቀው ካለቀ በኋላ ማህበረሰቡ ምንም አይነት ኃይል ሳይቆራረጥ እንዲያገኝ ያደርጋለኝ። ሌላኛው ለምሳሌ አሁን እየተጠቀምንበት ያለው ስዊችቲር ኤር ኢንሱሌትድ ስዊችቲር ሲሆን አሁን ላይ ፕሮጀክት ላይ ያለው ደግሞ ጋዝ ኢንሱሌትድ ሰብስሽን ይባላል። ከሁለቱ ስናነጻጽር ካረንትሊ አሁን ጊዜውን የዋጅና ዘመናዊ በመሆኑ አንጻር ጄ ኤሱ የተሻለ ነው። ለምሳሌ ከሜንቴናንስ አንጻር ስናየው ጄ ኤሱ በጣም አሪፍ ነው። ለምሳሌ ሲልድ ስለሆነ በቀላሉ አቧራም ሆነ እንዲሁም እርጥበት ነገሮች መግባት ስለሚችል ለስ ሜንቴናንስ ይኖረዋል። ከአሁን በፊት የነበረው ግን ለሜንቴናንስ ብዙ ሞር ሜንቴናንስ የሚያስፈልገው ምክንያቱም ሲልድ ስላልሆነ በቀላሉ አቧራና እርጥበት ነገሮች ይገባበት ስለነበረ ይሄኛውን ተመራጭ ያደርገዋል ማለት ነው። የኦፕሬሽን ስራው በጥሩ ሁኔታ በክትትል እና ኦፕሬሽኑን በብቃት እንዲመራ የማድረግ ስራ እየሰራ ነው የሚገኘው። የማዛመን ስራዎች እየሰራ እንገኛለን። በተቻለ መጠን ከነበረው የድሮ እንግዲህ፣ በአብዛኛው የከስተመሮች የዩቲሊቲ የኢትዮጵያ ኤሌክትሪክ አገልግሎት ነበር፣ ቀጥታ ከስተመር ነው። አሁን ከዛ በተጨማሪ ለፋብሪካዎችም ለመስጠት ያው ከፍተኛ ሎድ ነው። በሪጅን ደረጃም እየሰጠን ያለ ነው። ሲጠፉም የሆነ ብልሽትም ሲከሰት ለሜንቴናንስ የሚወስደው ታይም ብዙ ነበርና ያው የነበረው የኃይል መቆራረጥ ከፍተኛ ነበረ። ለስራም ማምቻል ነበር። በኦፕሬሽኑም ስጠፋ እንደገና መልሶ ለመስጠትም ችግር ነበረ። ከነበረው በብዙ አንጻር የተሻለ ነው። ሪሊያብሊቲውም በዛን ያህል ከፍ ያለ ነው ከነበረው ማለት ነው። የማስፋፊያው ስራ ያስፈለገበት ዋነኛው ምክንያት ከዚህ ቀደም የነበሩ ብሬከሮች ረዘም ላሉ ዓመታት አገልግሎት በመስጠት ላይ የቆዩ በመሆናቸው አሁን ደግሞ በየጊዜው ወቅቱን የጠበቀ ከጊዜው ጋር አብሮ የሚሄዱ ብሬከሮችን እና አጠቃላይ አሰራር ስርዓቶችን መከተል አለብን እንደ ተቋም። ስለዚህ ያንን ታሳቢ በማድረግ እነዚህ የሚታዩት በአሁኑ ሰዓት በጣም ቆንጆ የሚባሉ የብሬከር ታይፕ ናቸው። አዲስ የጂአይኤስ ብሬከር ገጠማ ላይ ነው ያለው። ገና አላለቀም፣ በሂደት ላይ ነው ያለው። ሙሉ በሙሉ ተጠራቆ ወደ ስራ ሲገባ አብዛኛው ይጠቅመናል ብለን የምናስበው ወይም ደግሞ የምንጠብቀው ነገር ምንድን ነው? ጥራት ያለው ኦፕሬሽን ለመስጠት ነው፣ በዋናነት ትኩረት የምናደርገው ወይም ደግሞ የምንጠብቅበት ነገር ጥራት ያለው ኦፕሬሽን አገልግሎት ለመስጠት፣ የኃይል መቆራረጡን ለመቀነስ። በዋናነት የኃይል መቆራረጡን ለመቀነስ ከኢትዮጵያ ኤሌክትሪክ አገልግሎት ከማዕከላት ጋር በጋራ በቅንጅት የምንሰራው ስራ ቢሆንም እኛ ደግሞ እንደ ኦፕሬሽን በእኛ በኩል ያለውን ጥራት ያለው ኦፕሬሽን ለማከናወን ዘመናዊ ብሬከር መጠቀማችን በዋናነት ጥሩ ጠቀሜታ አለው የሚል ሀሳብ ነው። በዚህ ማከፋፈያ ጣቢያ የነበሩ ብሬከሮች ለረዥም ዓመታት የቆዩ በመሆናቸው የአገልግሎት ጥራት ላይ ቅሬታ ይፈጥሩ ነበር። አሁን ለምሳሌ ይህኛው ከተቀየረ በኋላ ቢያንስ አንድ ዓመት እያስቆጠረ ነው። ከዛም በፊት ለምሳሌ የነበሩት ኦልድ ሲኦስጂር እና ብሬከሮች ስለነበሩ በአንድ ወር በሁለት ሳምንት እየሰራ ያለ ፌለርት ይከሰት ነበረ፣ እና በዛ አማካኝነት ደንበኞችን በጣም ቅሬታ ይመጣ ነበረ። ያ ከሆነ ከተቀየረ በኋላ አዲስ ስርችድ ከተቀየረ በኋላ ግን እንደዚህ አይነት ችግሮች ቀርተው በዲስትሪቢሽን ፎልት ብቻ ከተከሰተ ሊቋረጥ ይችላል እንጂ በእኛ በኩል በኢፒ በኩል ምንም አይነት ችግር ሳይከሰት እስካሁን ለአንድ ዓመት ያህል የአለምን ሜንቴናንስ የአለምን እንትን በአሪፍ ፕሮፖርሽን እየሰራ ይገኛል ማለት ነው። ማህበረሰቡ የተቆራረጠ ኃይል እንዲያገኝ ያደርጋለኝ። በሌላ በኩል ደግሞ ድርጅቱ ለምሳሌ በየጊዜው ይገዛው የነበረውን ብሬከር እሱን ይቀንሳለኝ። ለምሳሌ ፌሌሪቲ በሚከሰት ሰዓት ከማህበረሰቡ ቃ ስፔር ምናም ተፈልጎ ስቲቀየር ድረስ ብዙ ዱሬሽን ይጨርስ ስለነበረ፣ ይሄኛው ካለቀ በኋላ ግን ሽሽቲሩ በደህንነት ከተጠበቀ እንደዚህ አይነት ችግሮች ስለሚቀረፉ አሪፍ ይሆናል ብለን እናስባለን። በፊቱ የሰርኪዩት ብሬከሮቻችን ኤር ኢንሱሌትድ ኦይል እና ቫኪውም ነበሩ። እነዚህ በሚሆን ሰዓት በተደጋጋሚ ፎልቶች በሚፈጠሩ ሰዓት በሚከፍት ሰዓት የኦይል ቅየራ እና ብሬከሮቹ ፖላቸው የመበላሸት ቴንደንሲያቸው ሰፊ ነበር። ይሄ በሚሆን ሰዓት እንደነገርኳችሁ የአውቴጅ ታይሙ እየሰፋ እየሰፋ በሚሄድ ሰዓት ማግኘት ያለብንን የኃይል ሽያጭ እያሸጥን አልነበረም ማለት ነው። አሁን ወደ ጂአይኤስ ሲቀየር ግን ጂአይኤሱ የራሱ የሆነ አድቫንቴጆች አሉት ማለት ነው ከነዛ ውስጥ አንደኛው ሜንቴናንስ የሜንቴናንስ ጊዜያችንን ያጠብልናል ማለት ብዙ ፎልት ብሬከር ላይ አይኖርም ማለት ነው። እና ደግሞ ለኦፕሬተሮችም እንደምታዩት በጣም ቀላል ቴክኖሎጂ ነው። የምትመለከቱት አዲሱ ጂአይኤስ ስዊችጊር ነው፣ ሰርኪት ብሬከር ማለት ነው። እንግዲህ እንደምታያቸው አውትጎይንግ ላይኖቻችን ናቸው። በቀጣይ ደግሞ በሁለተኛ ዙር እነዚያ የተቀሩት አውትጎይንጎች ይሰጣቸዋል፣ ያገኛሉ ማለት ነው። እኛ አንደኛ ማቴሪያሉ ሲወስዱ ዘመናዊ ከመሆኑ አንፃር ከሪጅን ሜንተናንስ ጋር እኩል እኛ የሰብስን ሰራተኞች ከነሱ ጋር አብረን ነው የምንሰራ። ቴክኖሎጂ ስለሆነ ለእኛ የሚጠቅመን ነገር ነው። አብረን ነው የምንሰራ። በጣም አሪፍ እውቀት አግኝተ ነበር። ይህ ማከፋፈያ ጣቢያ ካለው ስልሳ ሜጋዋት የመጫን አቅም በአሁኑ ወቅት 50 ሜጋዋት እየጫነ ይገኛል። በአሁኑ ጊዜ በጣቢያው የተጀመረው የ15 ኪሎ ቮልት መቆጣጠሪያዎችን የማዘመን ስራ በጥሩ ሁኔታ እየተካሄደ ይገኛል። ቴምቤ ሜንፊደር ነው መጫን የሚችለው እስከ 35 በፒክ ሰዓት እስከ 35 ሜጋዋት መጫን ይችላል። የሁሉም ቶታሎ ወደዚህ ላይ ነው የሚያርፍ መሸከም የሚችለው ይሄ ነው ማለት ነው። ዋና ሚናችን ይሄ ነው። ይሄው በቅየራ ያለ ነው። ይሄ ስራ ከተጠናቀቀ በኋላ ወደዛ የሚቀየር ነው የሚነሳ ነው። ከዚህ በኋላ ደግሞ ሌላ ራውንድቱ የሚመጣለን ሌላ ሲዎች ይገጠማል ማለት ነው። ይሄ ሜንፊደር ነው፣ እዚ ላይ ለሻሸመኔ የሚያበራለ እስከ ስምንት ሚጋዋት መጫን የሚችል ብሬከር ነው ያለን። ላይንቱ አላባ ይባል የ1500 ኦልሞስት 95 ፐርሰንት ስራው ተጠናቋል። አንዳንድ የኬብል ስራዎች ነው የቀሩን። እነሱ ካለቁና የቴስት ስራዎችን ሰርተን በመጀመሪያ ዙር እነዚህ ስድስት ወጪዎች አሉን በሁለተኛ ዙር ደግሞ ቀጥለን የተቀሩትን እንሰጣለን ማለት ነው። በደቡብ አንድ ሪጅን ስር ከሚገኙት ማከፋፈያ ጣቢያዎች ማለትም ሻኪሶና ሻሸመኔ የማከፋፈያ ጣቢያዎች የባለ 33 ኪሎ ቮልት መቆጣጠሪያዎች ቅየራ ተከናውኗል። ይህ ስራ በአሁኑ ወቅት በዲላ በሻሸመኔና በይርጋዓለም ቁጥር አንድ ማከፋፈያ ጣቢያም በመከናወን ላይ ይገኛል። በሁለት ፌዝ ነው እቅዱ የተያዘው በሁለት ፌዝ ነው። በሻኪሶ በሻሸመኔ እና በይርጋለም እንዲሁም በዲላ እቅዱ የተያዘው። እነዚህም በአንደኛና በሁለተኛ ዙር ተብለው ነው የተከፋፈሉት። ባለፈው 2016 ዓ ም በሻኪሶ 15 ስዊች ግር ና በዚህ በሻሸመኔ 33 ስዊች ግር የመቀየር ስራ ተሰርቷል። አሁን ደግሞ በዚህ በሶስቱ ጣቢያዎች በሻሸመኔ 15 ስዊች ግር በየርጋለም እንደምታዩት አምስት ስዊች ግር ነው። ይሄም በዴላም አስራ አምስት ስዊች ግር ያው በኤሌክትሮ ሜካኒካሉ ኦልሞስት አልቋል። ከዚህ በኋላ የኤሌክትሪክ ኮኔክሽን እና የቴስቲንግ እና ኮሚሽኒንግ ስራ ነው የሚሰራው። ምናልባት እንግዲህ ከዚህ በኋላ ያለው የኢትዮጵያ ኤሌክትሪክ አገልግሎት ከስተመሮች ጋር ነው በጋራ መስራት ያለብን። ምናልባት መስመሮች ጥራት ያላቸው አሁንም ፕሮቴክሽን የራሱ ሲስተም ስላለው ኤሌክትሪክ መስመር ጥራት ጋር ያለው ፕሮቴክሽን በኩል ያው መውጣት አይቀርም። መስመር ሌላው በደቡብ ሁለት ሪጅን ስር የሚገኘው የሶዶ ማከፋፈያ ጣቢያ የማዘመንና የማሻሻያ ስራ እየተሰራባቸው ከሚገኙ ማከፋፈያ ጣቢያዎች አንዱ ነው። ለመቀየር ካሰብናቸው የኃይል ማከፋፈያ ጣቢያዎች መካከል ኦልሞስት ሁሉንም ማለት ይቻላል የቀየርን እንገኛለን ማለት ነው አገልግሎት መስጠት የጀመሩ ሁለት የኃይል ማከፋፈያ ጣቢያዎች አሉ። አንደኛው የሶድዋን ሰብስቴሽን ይሄ አሁን የሚገኝበት በሁለተኛ ደረጃ ሆሳና ሰብስቴሽን የ33 ኪሎ ቮልት ስዊች ጊር ቀይረናል ማለት ነው። እነሱ አሁን አገልግሎት እየሰጡ የሚገኙት ማለት ነው። በተጨማሪ አሁን በመቀየር ላይ ያሉ ሶስት የኃይል ማከፋፈያ ጣቢያዎች አሉ። እነሱም አንድ ባለ 15 ኪሎ ቮልት ሁለት ባለ 33 ኪሎ ቮልት ሲሆኑ ሶዶ 1 አንድ ሰብስቴሽን 15 ኪሎ ቮልት ሳውላ ሰብስቴሽን 33 ኪሎ ቮልት እና ቀያፈር ሰብስቴሽን 33 ኪሎ ቮልት ሰብስቴሽኖች ናቸው። ከነዚህ ውስጥ ሶዶ አንድ ሰብስቴሽን 15 ኪሎ ቮልት ፓናሉ አስፈላጊው ቅድመ ዝግጅት ተደርጎ ተገጣጥሞ ኦልሞስት 90 ፐርሰንት ደርሷል ማለት ነው። የመቀየር ስራው፣ የመገጣጠም ስራው የሚቀሩ የተወሰኑ ስራዎች አሉ። እነዚህም መካከል የፓወር ኬብል ስራ ቴስቲንግ ኤንድ ኮሚሽኒንግ እና ኃይል የማገናኘት ስራዎች ናቸው የሚቀሩን። በሁለተኛ ደረጃ የሳውላ ኃይል ማከፋፈያ ጣቢያ ሲሆን እነሱንም የቅድመ ዝግጅት ስራዎች እየተሰሩ ይገኛሉ። በቅድሚያ የነባሩን ፓናል ወደ ውጭ የማውጣት ስራ እና ኤሌክትሪክ ለደንበኞች የምናደርስበትን መንገድ ቅድሜ ስራዎች ተሰርተዋል ማለት ነው። እነዚያ ስራዎች ከተሰሩ በኋላ የሲቪል ስራዎች አሁን በመሰራት ላይ ይገኛሉ። እሱም ወደ አፈጻጸሙን ስናየ ወደ 50 ፐርሰንት ደርሷል ማለት ነው። የጃይስ ቅየራው በዋናነት ያስፈለገበት ምክንያት ጃይስ ማለት ጋዝ ዝ ኢንሱሌትድ ስዊች ጊር ሲሆን ያ ማለት አጠቃላይ የሁለት ኮምፓርትመንቶች አሉ። የብሬከር ኮምፓርትመንት እና የባዝባር ኮምፓርትመንት የሚባል አለ። ቴክኒካሊ ማለት ነው። ድሮ የነበረው ኤር ኢንሱሌትድ ነው። ያ ማለት ምንድን ነው? አጠቃላይ ፓናሉ ከብሬኪንግ ኮንታክቷ ውጪ፣ የብሬከሩ ብሬኪንግ ኮንታክት ፖል የሚባል አለ። ከእሷ ውጪ ሌላው ኤር ነው፣ እሷ ብቻ ነች ጋዜ የነበረችው ማለት ነው። በዛ ምክንያት ያለው ኢንሱሌሽን በእድሜ ምክንያት ሊሆን ይችላል፣ በሞይስቸር ምክንያት ሊሆን ይችላል፣ በብናኝ ምክንያት ሊሆን ይችላል። በነዛ ምክንያቶች የኢንሱሌሽን ሌቭሉ እየወረደ ይሄዳል። ኢንሱሌሽን ሌቭሉ እየወረደ በሄደ ቁጥር ደግሞ የመፈንዳት እድሉ የመበላሸት እድሉ እጅግ ከፍተኛ ነው። ወደ ጃይስ በምንመጣበት ጊዜ የብሬከር ኮምፓርትመንቱም አጠቃላይ የባዝባር ኮምፓርትመንቱም በጋዝ የተሞላ ስለሆነ ለሞይስቸር አይጋለጥም፣ ለአቧራ ለደስት አይጋለጥም። በዛ ምክንያት ኢንሱሌሽኑ በጣም ከፍተኛ ነው። ኢንሱሌሽኑ ከፍተኛ ሆነ ማለት ደግሞ የአገልግሎት ዘመኑ ረጅም ጊዜ ይሆናል፣ የመበላሸት እድሉም በዛው መጠን ዝቅተኛ ይሆናል ማለት ነው። እና እነዚህን ችግሮች ለመቅረፍ ጂአይኤስ እጅግ ዘመናዊ ኮንትሮሊንግ እቃ ነው፣ መቆጣጠሪያ እቃ ነው። እና ጃይስ ቀይር ያስፈለገበት በዋናነት ያ ነው ማለት ነው። እኛ ሰላሳ ሶስቱን የመጣው ሰላሳ ሶስቱ ተሰርቶ ስራ ላይ ውሏል። እሱም ለስራችን በጣም አሪፍ እና ፎልትም አይበዛበትም። ቢበዛም ቶሎ የኢዩ ሰራተኞች አሉ። በእነሱ ምክንያት ቶሎ ችግሮችን ሶሎ አድርገው የሀይል መቆራረጥ እንዳይኖር አድርጓል። በተጨማሪም አስራ አምስቱ መጥቶልናል። ምክንያቱም ከዚህ በፊት ቫኪውም ነበረን። ቫኪውሙ ሎድ የመሸከም አቅሙም አብዛኞቹ ዝቅተኛ ናቸው። በዛ ምክንያት ወደዚህኛው እንዲቀየር ወደ ዘመናዊ ወደ ቴክኖሎጂው እንዲቀየር በሚል ይሄኛው መቶልናል ጃይስ ብሬከሩ እሱም፣ ረዲ ወደ 85% ተሰርቶ አልቋል። አሁን የሚቀረው የኬብል እና አንዳንድ የሪሌ ሴቲንጎች ናቸው የሚቀሩን። ይሄ በጣም ዘመናዊና አሪፉ ብሬከር ነው። ከዚህ በፊት ኦይል ነበረ። ኦይሉን በማዘመን ወደ ቫኪዩም ተቀየረ። ቫኪዩሙን ደግሞ ወደ ተሻለ ቴክኖሎጂ ለመቀየር ተብሎ ይሄኛው ብሬከር መጣልን። የኦይሉ ጊዜ የፎልትም ብዛት አለው ያን ኦይል ደግሞ ለመቀየር ሰዓት ጊዜ ይፈጃል። በዛ መሀል ደግሞ የሀይል መቆራረጥ ያጋጥመናል። ያንን ለመቅረፍ ሲባል ደግሞ ቫኪዩሙ መጣ። ከቫኪዩሙም የተሻለ ደግሞ ይሄኛው መጣ። ኦልሬዲ ይሄ ስራ ለመጀመር ትንሽ ነው የሚቀረው። 85 ፐርሰንቱ ተጠናቋል ብዬሻለው። የኬብል ዝርጋታና አንዳንድ የተርሚኔሽን እንትኖች፣ የሪሌ ሴቲንጎች ናቸው የሚቀሩት። ኦልሬዲ ትንሽ ነው የሚቀረን ወደዚህኛው ብሬከር ለመግባት ኦፕንና ክሎዝ በተን በመጫን ይህን ብሬከር መስራት ትችላላችሁ ማለት ነው። ያለበትን ስታትስ እንደገና እዚህ ጋር እ ታሳያለች ማለት ነው። እንግዲህ በአሁኑ ሰዓት የጃይስ ወይም የማዘመን የብሬከር ማዘመን ስራው ስንመለከት ከድሮዎቹ ከቫኪዩም ብሬከሮች ወደ ጋዝ ኢንሱሌትድ ስዊች ጊር ቅየራ ላይ ነው ያለው ተቋሙ። ከዛ አንጻር ስናይ ከጭነታቸው የድሮ ከቫኪዩም ጭነቱ እና ከአሁኑ ካለው ከጃይስ የጭነቱ ስናነጻጽር ከኤሌክትሪክነት አንጻርም ይሄ የአሁኑ ከፍተኛ ነው። የድሮዎችን ስና አብዛኞች 150 ካፓሲቲ ነው ያላቸው። የአሁኖቹ ደግሞ 300 እና ከዛም በላይ ካፓሲቲ ያላቸው ናቸው ማለት ነው። አንዱ የውጭ መስመራችን የ15 ኬቪ ነው እንዳልኩሽም ከዛኛው የሚለየው ይሄኛው አናሎጉ ነው ዳታ የምንወስደው ማለት ነው። ይሄን ገና ቆጥሬ ወይ ካልኩሌት አድርጌ ነው አግኝቼ እንትን ብዬ የምመዘግበው ማለት ነው። ያኛው ግን ኤግዛክትሊ ስለሚያሳይ እዛ ጋር እናያለን። ይሄኛው አንደኛው የ15 ኬቪ ወጪ መስመራችን ነው። ሲቲ ሬሽዮውም 100 በ5 ነው። በጣም ዝቅተኛ ነው። ሎድ የመሸከም አቅሙም ዝቅተኛ ነው። ሪሌዎቹም እንደምናየው አናሎግ ናቸው። አናሎግ ማለት በእንትን ነው የሚቀመጠው። ያንን ካልኩሌት አድርገን ነው የምናስቀምጠው። በሚከናወኑት የማሻሻያና የማዘመን ስራዎች ከደንበኞች ጋር ያለውን የስራ ግንኙነት ጤናማ ከማድረግ ባለፈ አስተማማኝ የሆነ የኃይል አቅርቦት እንዲኖር ያግዛል። በእድሜ ያው ቀደም ሲል የተገነቡና የመጀመሪያ አገልግሎት ሲሰጡ የነበሩ ናቸው። በተለይ አዋሳ ቁጥር አንድና ይርጋዓለም ቁጥር አንድ ይርጋዓለም ከተማ ላይ የሚገኘው ማለት ነው እድሜያቸው የገፋ በመሆኑ ምክንያት በተለያየ ጊዜ ለብሬከር ብልሽት እየተጋለጠ የኃይል አቅርቦቱ ላይ መስተጓጎል ሲፈጥር ቆይተዋል። ብሬከር በተለይ ሰብስቴሽኖች ላይ የሚገኙት ብሬከሮች ያልተቆራረጠ ኃይል እንድንሰጥ የኢፒ እና የኢዩ ወይም የኢትዮጵያ ኤሌክትሪክ ኃይል እና የኢትዮጵያ ኤሌክትሪክ አገልግሎት የጋራ ቅንጅት እጅግ በጣም መሰረታዊ ነው። ስለዚህ ሁለታችን ካልተቀናጀን ይህን ማሳካት አንችልም። የስቴክሆልደሮቻችን ሌሎች አጠቃላይ የባለድርሻዎቻችን የባለድርሻ አካላት የሚያነሷቸው ጥያቄዎች በሚገባ መፍታት አዳጋች ያደርገዋል ማለት ነው። ስለዚህ ይሄ ስራ በፍጥነት ተጠናቀቀ ማለት ከዚህ ቀደም እንዳልኩት በዲስትሪቢሽን ላይን በኩል እንግዲህ፣ አሁን እንደ ማሳያ የይርጋዓለም ቅድም ለመግለጽ እንደሞከርኩት ይርጋዓለምና ለኩን ለመነጠል እየሰራ ና ያለን እስካሁን የነበረው ስራውን እንዳንሰራ ሲያግደን የነበረው የብሬከር ወጪ አለመኖር ስለነበር በኢፒ በኩል ይህ ችግር እየቀረፈ ስለሆነ እኛ የመስመር ዝግጅቱ ኦልሞስት እየጨረሰ ና ያለነው አሁን ከማዘመን አንጻር እንዳልኩሽ ው ስራው የነሱ የጂይሱ መገጠም ብቻ ሳይሆን የእኛም በኢትዮጵያ ኤሌክትሪክ ዩቲሊቲ በኩል መስመሮቻችንን በዛው ልክ ሪያቢቴት የማድረግ መስመሮች ላይ የገቡትን ዛፎች የማጽዳት የጋራ ካልተሰራ ጃይሱ ብቻ ተሰርቶ ለውጥ ይመጣል ብዬ አልጠብቅም። ያን ማድረግ አሁን እኛ ተቀናኝተን ነው እንግዲህ እየሰራን ያለ ነው። ከዚህ ከሻሸመኔ ሰብስቴሽን ማከፋፈያ ጣቢያ ኃላፊዎችም ሆነ ከደቡብ ሪጅን ኃላፊዎች ጋር በጋራ ነው ያ ነገር። ማለት ያው እነሱ ጋር ችግር አለ ማለት እኛ ጋም ችግር አለ። እኛ ጋም ችግር ካለ ማለት እነሱ ጋር አለ ነው ዞሮ ዞሮ ጥቅሙ ለግል ህብረተሰቡ ስለሆነ በጋራ ለመስራት ዘምሯል ብዬ ግምታል። የመቆረጥ አይሆንም ይቀንሳል፣ ያቁታል። እነሱም ስራውን በቅርብ ርቀት ያው ይከታተላሉ። ዞሮ ዞሮ እኛ ኤሌክትሪኩን እንትን ብንልም የምናቀርበው ለአገልግሎት ነው እና ስራው ተጠቃሚዎቹ እነሱ ናቸውና ያው በጋራ ነው። ከእነሱ ጋርም ኮሚኒኬሽናችን ጥሩ ስለሆነ የበለጠ የእነሱንም ብዙ ችግር ይቀርፋል የሚል ነገር ነው ያለኝ ምክንያቱም ተጨማሪ ወጪ መስመሮች ስላሉ ደስተኞች ናቸው እነሱም በዚህ ጉዳይ ላይ የራስ አቅም የሚሰሩ ስራዎች እያደጉ በመምጣታቸው ትልልቅ ፕሮጀክቶች ላይ ለመሳተፍ ያለውን ተቋማዊ ተነሳሽነት ጨምሯል። በእርግጥ እንዲህ አይነት ስራዎችን በራስ አቅም መስራት ጥሩ ጥቅሜታ አለው። በተለይ ደግሞ የልምድ ልውውጥን እስከታች እስካለው ኦፕሬሽን ሰራተኛ ድረስ እንዲደርስ ያደርጋል። በተግባር እዚሁ አሁን ስራው ሲሰራ የኦፕሬሽን ሰራተኞች አንድ ላይ ሆነን በጋራ ሆነን ስራውን በጋራ መስራታችን የልምድ ልውውጥ እና ክህሎት ማዳበር ላይ ትልቅ ጠቀሜታ አለው። በተለያዩ ማከፋፈያ ጣቢያዎች እየተከናወነ የሚገኘው የብሬከር ቅየራ በራስ አቅም መከናወኑ የእውቀት ሽግግር ለማድረግ ብሎም የተቋሙ ወጪ ለመቀነስ ከፍተኛ የሆነ አስተዋጽኦ አለው። የእውቀት ሽግግራችን ምንድን ነው? በፊት ከነበረው ቴክኖሎጂ ያው በአዲሱ መልክ ስለሆነ የቅርብ ጊዜ ወይ ደግሞ የ2025 በኋላ ወይ 24 በኋላ ይመጣ ነው በውጭዎቹ ለዛ እነዛ እቃዎችን የአዲስ ቴክኖሎጂ ስለሆነ አዲስ ቴስተሮችን ነው በቴስት ስናድርግ የነበሩት። ይህን ነገር ደግሞ ሙሉ የሪጅን ቲም ሰብስቴሽን ሜንቴናንስ ቲም በሙሉ ነው የተሳተፈበት። ከዛ ውጭ እዚሁ ሪጅን ላይ ደግሞ እዚ ሰብስቴሽን ቁጥር አንድ ላይ ያሉ ሰዎች እና ኮንቨርተን ላይም የተወሰኑ ሰራተኞች እንዲሳተፉ አድርገናል። እነዛም አብረን ሆነን የእውቀት ሽግግር አግኝተናል። ከተለያዩ ከሴንተር ቲም ከመጡት ጋር አብረን ነው ይህን ነገር የሰራ ነው የእውቀት ሽግግሩን ስናይ ይኸው እንግዲህ ተመሳሳይ በስራ ግንኙነት ያላቸው ባለሙያዎች አንድ ስራ ላይ ሲሳተፉ የተሻለ ውጤታማ ሊሆን ይችላል እና የእውቀት ሽግግራቸውንም አዲስ ሲሆን፣ ያንን ለመጠየቅም ሆነ ጠይቆ ለመረዳት ትንሽ ክፍተት ሊፈጥር ይችላል። በስራ ግንኙነት ያላቸው ሰራተኞች ደግሞ ተነጋግረው ሲሰሩት ጥያቄን በማንሳት ያልገባውን እየተረዳ የተረዳውን ደግሞ የበለጠ እያሰፉ ስራውንም በጥራት ሁኔታ ለማንቀሳቀስ ይረዳል። ስራውን ጥራት ያለው ስራ እንዲሰራ ያግዛል ማለት ነው። ከኢንስታሌሽን ብንጀምር ከኢንስታሌሽኑ ጋር ያው እንግዲህ ይታወቃል፣ በውጭ ምንዛሬ ነው የሚገቡት እቃዎቹ። በውጭ ዜጎች ወይ በሌላ ከስተመር ቢሰራ ከውጭ አንጻርም ስናየው ከፍ ያለ ነው የሚሆነው፣ የእውቀት ሽግግርም በዛ ልክ አይኖርም ማለት ነው እና ስለዚህ ኮምፓክትሉ እንዴት ነው አንድል የሚደረገው አሁን በዚካ ኤስፍሲክስ ጋዝ ስዊችግር ነው ኤስፍሲክስ ጋዝ ስዊች ግር ስለሆነ እንዴት ነው አንድል የሚደረገው የሚለው በራሳችን በተቋሙ ሰራተኛ መሰራቱ በኋላም ለሚፈጠረው የኦፕሬሽን ና የሜንተናንስ ስራ ቀላል ያደርገዋል እና ጥቅሙ የተሻለ ከፍተኛ ጥቅም ነው ያለው ብዬ ነው ማስ በራስ ኃይል በሪጅኑም በሰብስቴሽኑም መሰራቱ በተለይ ለኛ እዚህ ላለ ነው ለቴክኒሽያኖች በጣም አሪፍ አጋጣሚና ጠቃሚ ነገር ነው እያገኘን ያለ ነው በአሁኑ ወቅት የኢትዮጵያ ኤሌክትሪክ ኃይል ያልተቆራረጠ የኤሌክትሪክ ኃይል ለህብረተሰቡ ለማቅረብ በሁሉም ማከፋፈያ ጣቢያዎች ላይ የማሻሻያና የማዘመን ስራዎችን በትኩረት በመስራት ላይ ይገኛል